ሰላም ውድ የተወደዳችሁ እና የተከበራችሁ የቱብ ተከታዮች በሙሉ ባላችሁበት ሰላምታ የደረሳችሁ። እንዴት ናችሁ? ደህና ናችሁ? አላችሁ ሁሉ ነገር ሰላም፣ ስራ የወጤና፣ ሁሉ ነገር መልካም ነው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ዛሬ ማውራት የፈለግኩ ነገር ብኖር ስለ ሩታና አብርሽ ነው። ሩታና አብርሽ እርግጥ ሁላችንም ወዳቸዋለን እናከብራቸዋለን። በተለይ ሩታ ያላትን ስርዓትና ለሰው ልጅ ያላት አክብሮት በጣም የሚገርም ነገር ነው በእውነት። እኔ በጣም ደስ ብለኛለች፣ አድናቂዋ ነኝ። በዚህ አጋጣሚ እናንተ ደግሞ እንደዚህ አይነት ሰዎችን ስናዩ መልካም ሰዎችን እንድናበረታታበት ይሄንን ዩቲዩብ ስታገኙ ሰብስክራይብ አድርጉልኝ ባካችሁ፣ ባካችሁን ማሳድጉኝ። ስደተኛ ነኝ፣ ከሰው ሀገር ላይ ሆኜ ባለችኝ ሰዓት እንደው እንደዚህ አጭር ቪዲዮም ብትሆን ያው እራሴ መሰለኝና የተሰማኝን ብናገር ወይ አንድ ሰውን ይጠቅማል፣ ወይ ደግሞ ለምን እንደዚህ ይደረጋል የምለውን ነገር ስለ ሩታ በጣም ስላሳዘነችኝ ብቻ ለማውራት ፈልጌ ነው። እና እንደዛ ያላችሁ አለው። ውዶቼ እናንተ እንዴት ናችሁ? ደህና ናችሁ? ያላችሁ ጤንነታችሁ፣ ሁሉ ነገር ሰላም ነው እና እኔ በእውነት በጣም ነው እንትን ያለኝ የገረመኝ፣ ለምን ሰው በተቀራረበው ልክ ይልቅ በቃ በተቀራረም ነው ልክ እርስ በራሳችን በተቀራረም ነው ልክ የራሳችን መስጠር ነው እንጂ ማወቅ የምንችለው ያለፈውን ነገር ወደ ህይወታችን አምጥተ ነው ራሳችን ወይ ደግሞ ከኛ ጋር ያለውን ሰው ማስጨነቅ በጣም ከባድ ነው በእውነት። እኔ እኔ እንጃ አብርሸ ግን በአሁኑ ሰዓት በፊትም ቢሆን እንጃ እሷ እንደው በቃ እሷ ትግስተኛ ሰው ስለሆነች ነው ብዙ ነገር እንችላ ከሱ ጋር ለመሆንም መወሰኗ አሁን ደግሞ ደሞ እንዳለችው እራሱ እራሱ አድስ እራሷን የምታግዝበት ወይ ደግሞ እራሷን የምት ትሪት የምታረግበት ሰዓት ላይ ናት እንጂ እንደዚህ አይነት ጭንቀት፣ እንደዚህ አይነት ነገር የወሬ ወከባ የሚሰራበት ሰዓት ላይ አይደለችም። እሷ ራሷ ማለት ነው። እሷም ተናግራለች በቃ እኔ ራሴ የምጨርሳቸው ጉዳዮች አሉኝ፣ ራሴ ትሬት የማረግበት ሰዓት ነው እንጂ በዚህ ሰት ሌላ ሌላ ሄደ አልፈልግም፣ መስማትም አልፈልግም። በቃኝ፣ ከሱ ጋር መኖር በቃኝ፣ ወደ ቤተሰቦች ተመልሽ ራሴን እንደምንም ተንከባክቤ ላኖረው ነው እሷ ያለችው። ግን አብርሸ ደግሞ ትናንትና ማታ ይሄ ያለፈው ነገር ነው እሷኔም ሊያስጨንቃት አይገባም። ነግሪያታለሁ ያችኛው ደግሞ ያችኛው ደግሞ ያው እኔ ከእሷ ጋር ስጣላ ስንበጣበጥ በነበርንበት ሰዓት ቤት ውስጥ ያለውን ችግር እያየች ስለሆነ ይሄን ሁሉ ትተሀ ወደ እኔ ለምን አትመጣም ትለኝ ነበረ እንጂ እኔ እሷን በፍቅርም አንድ ቀን አስባትም አላቅም፣ ነው እሱም፣ ነው ሩታ ደግሞ እንደዚህ አይነት ጣጣ ውስጥ ከመግባቴ በፊት ወይ ደግሞ ከእሱ ጋር ቀለበት አድርጋ እንደዚህም ነፍሰ ጡሩም ሆና ይሄ ነገር ከመፈጠሩ በፊት ለምንድን ነው እውነቱን ያልነገረኝ? ነው ከኔ ጋ ያለ እሷን ለመቀበል ለምንድን ነው ሄደ? ነው እሷ ስትደውልላት ለምን ያነሳል? ነው እሷ ለምን ህይወቷ ይበጠበጣል? እውነቱም እኔ በሩታ ቦታ ቢሆን ትክክል ነው። በቃ ያለፈው ነገር አልፏል ግን ግን ደግሞ ያለፈው ነገር አልፏል ግን ቢሆንም፣ ያው እሱ እሱ ነበረ ይህን ነገር ማስተካከል የነበረበት። እሷ ጋር የሚሄድበት ሰዓት ለእሷ የመደወሉ እሷን ስልክ ማንሳቱ ምን አስፈለገ? አስፈላጊም አይደለም። ህይወት ውስጥ ነው ያለ። አዲስ ህይወት ጀምረዋል። አዲስ ምዕራፍ ላይ ነው ያለው። ለልጅ አባት ለመሆን እየተዘጋጀ ነው። ለምን አስፈለገ? በቃ ትቷታል፣ ትቷታል። ከአሁን በፊት ያለውን ነገር ቀረ፣ በቃ ግልጹን ነግሯት ማለት ነው። ከሁን በኋላ ከእነሱ ጋር ኮንታክትም የለኝም እነሱንም አላገኝበትም ስለዛ ከሁን በኋላ ያለኝ ከአንቺ ጋ ነው ብሎ እንደዚህ በአደባባይ ሰው ሀገር ላይ መቶ እዚ ዱባይ መጥቶ ቀለበት አድርጎ ስንት ነገር ተደርጎ እራሳቸውን እፋ ካደረጉ በኋላ ግን እሱ በፊት የነበረውን የህይወት ታሪኩ እንደዚህ ተበጣብጦ፣ ድጋሚ እሷም ጭንቀት ውስጥ መግባቷ እኔ እንጃ። እኔ ግን አብርሸ ምን አይነት ሰው እንደሆነ ብቻ አላቅም አላውቅም በቃ በፊት ከእነሱ ጋር ነበረው ኮንታክት ነበረው፣ ግን ከእሷ ጋር ስኖር ደግሞ ማቆም ነበረበት። ማቆም ነው በቃ እርግፍ አድርጎ መተው ነው። እሷ አሳምኖ ወይ ደግሞ ለእሷ ታምኖ መኖር ነበረበት። መታመን ነበረበት ለራሱ ማለት ነው። አሁን ይሄ ልጅ ሮተ ምንም አትሆንም፣ እውነት ለመናገር ምንም አትሆንም። ግን አብርሸ ዛሬ የሚሆን ነገ፣ በቃ ሌላ ሰው እሱ ስርዓት የሌለው ልጅ እንደመሆኑ ያው በቃ እሱ ስርዓት የለውም፣ በቃ ከሩታ ጋር ስጣለ ዛኔ ፍቅር መሀል ገብታ ከሩታ ጋር ስጣለ ፍቅር ጋር ሄዶ ለፍቅር ስጦታ እስከ መግዛት ድረስ ቤት እስከ መግዛት ድረስ ደርሶ እሷን ሲያንከባክባት ምን ስላት ነበር? አሁን ደግሞ አሁን ደግሞ ተረጋግቶ በቃ እሷም እሽ በቃ አጥፍተዋልም ተብሎ እሱ ላይም ተፈርዶ ለእሷም ተፈርዶላት እሷም እሽ ብላት በንጹዋ ልቦ እቅርታውን ተቀብለዋለች እቅርታውን ተቀብላ ከእሱ ጋር ለመኖር አሰበች ግን እሱ አሁንም ቢሆን ተመልሶ ያው ነው ከእሷ ጋር ወይ እሷ ያው ትክክለኛ ሰው ነው ብላ ከእሱ ጋር አልኖረችም ወይ ደግሞ እሱ ከመጀመሪያዎቹ ጋር ደግሞ እሱ ግንኙነቶቹን አላቆመም በቃ እኔ እንጃ እውነቷን ነው ግን አንዳንዴ ሩት ስትናገር እውነት ነው በቃ ያለው ነገር እውነት ነው ለምን ህይወቷን እንደዚህ ያደርጋል ለምን ያጨልምባታል በቃ ትኖርበት እሷ እሷ ትኖርበት የራሷን። እሱ የማይመቸው ከሆነ ዛሬም ነገም ቢሆን እኮ አንድ ሰው ያጠፋል አይደለ? ግን ደግሞ አንድ ሰው ይበደላል። ስትበደይ ደግሞ ተበድ እያለ ስትይ በቃ ከአሁን በኋላ አልበድልሽም ብሎ ቅር ብሎ ይቅርታ ጠየቃት። እሻለች ና ይቅር አለችው። ግን ተመልሶ ያው የሚሆን ከሆነ ምንድን ነው ታዲያ? ትርጉሙ ምንድን ነው? የሚያስተምሩት ሰውን እስኪ እናንተ ብትሆኑ ምን ትላላችሁ? ምንድን ነው በቃ ከአብርሽና ሩታ እንደዚህ ሚዲያ ላይ ታዋቂ በመሆናቸው ብቻ ሰውን በሚያዝናኑበት ብቻ በሚዘፍኑበት በሚስቁበት ሰዓት ብቻ እሱ ብቻ ነው ከእነሱ ጋር መማሪያ ያለበት ሰው። ከአሁን በፊት ራሱ ያሳለፉት ራሱ ከአንድ ወንድና ልጅ ወይ ደግሞ አንድ ላይ ተጣምሮ ከምኖረው ሰው ከበቂም በላይ ነው እሷ ያሳለፈች። እውነቱን ለማውራት ከሆነ ማለት ነው ከበቂም በላይ ነው የቻለችው። እኔ እንደ እሷ ስለሆነች ነው እንጂ እኔ ቢሆን አላደርገውም። እናንተስ ብትሆኑ ታደርጉት ነበረ? ለምን? እሷን አስቀምጦ በፊቱ ፍቅረኛውን እያየ ከማጋኑ በጣም የሚሄደው ከማናት ከኔጋ የምትሄደው ምናምን እያለ ሲፖስቶ ሁላ ነበረ እሱ ማለት ነው። ግን እሷ ዛኔም ቢሆን የአብርሽን ክፋት ምንም አልተናገረችም። ምንም ያለችው ነገር የለም ስለዛ እኔ በበኩሌ ግን አብርሽን እሱን የሚቀርበው ሰው እሱ መምከር አለበት። በቃ በፊቶቹ ጓደኞቹን በሙሉ ዛሬ አምጥቶ ሚዲያ ላይ ወይ እነሱ አውጥቶ እሱ ካገባ በኋላ ወይ እሱን ለመጉዳትም ሊሆን ይችላል፣ ወይ ደግሞ እነሱን ለማጣላት እና እነሱ የራሳቸው ለማድረግም ሊሆን ይችላል። ግን ሩታም እዚህ ጋር ልብ ማለት ያለብሽ የልጁን ልብ ማወቅ አለብሽ መጀመሪያ ማለት ነው። እውነት ነው ወይ አሰት ነው እሱ እንዳለ ሪከርድ እያደረገች ነበረ እኔ ከእሷ ጋር ሳወራ እሷ ሪኬርድ እያደረገችኝ ነበረ ሰምታለች ብሎ እና ደግሞ አብረች ደግሞ በቃ ምንም ነገር አልተፈጠረም። እኔ ያሰብኩት እና ያቺ ያስብ አይጠራችኝ ደግሞ እየተለያየ ነው እሱ ስጀመር እሱ አይፈለገችውም። ጥሩ ነገር ብታስብ ወደ እሷ መሄድ አልነበረበትም፣ በፍጹም ወደ እሷ መሄድ አልነበረበትም። ለምን ወንድ ልጅ ነው፣ ከሁን በፊትም በህይወቱ ውስጥም እንዴት ተናዶም እንደነበረ እንዴት እንደነበረ ሁላችንም እየተከታተል ነበር፣ አይተናል። እና ድጋሚ እንደዚህ አይነት ነገር የሚያስጠላ ነገር በቃ እኔ በህይወቱ ያስገባል ብዬ አላሰብኩም። አሁን ደግሞ ድጋሚ አስገብቶ እሷ ማስለቀሱ እሷ እንደዛ ከፍቷት ሄዳለ ምናምን ስትል እና ይፋ ነዳን ስለምኖት ምናምን ራ በጣም ነው የምደብረው በእውነት በጣም እኔ እንደኔ እኔ እንጃ። ሩታ እንግዲህ ምንም ማለት አልችልም። ፈጣሪ ብቻ ልቦናን ስጥሽ እና ያረጋጋሽ እሱ ለአንቺም ሆነ ለልጅሽ መልካም ሁኔታዎቹ እንደሚፈጠሩ ተስፋ እናደርጋለን። ሁላችንም እናንተን ደግሞ ባላችሁበት ጸሎት አድርጉላት። ከቤቷ መውጣትም ተገቢ ነው ብዬ አላስቡም። ባለፈው እወጣለሁ እያለች ነበር፣ ሙሉ አልጨረስኩትም። እንዴት እንደሆን አላወቅኩም። እሱም ድጋሚ ፖስት አላረገችም። ለዛም ሊሆን ይችላል ያላየሁት። ግን አንቺ ዛሬም ቢሆን ነገ ትውልድ ከአንቺ በተለይ እኛ ሴቶች ከአንቺ መማር እንችላለን ብዙ ነገሮችን እንማራለን። ያለብሽን ፈተና ማሳ እንዴት እንደምታሳልፊ በትዕግስት ሁሉንም ነገር እንዴት እንደምታሳልፊ ከአንቺ እንማራለን። ለምን ከሁን በፊትም ከአንድም ሁለት ጊዜ እንደዚህ አይነት ተደርጓል በእናንተ ህይወት ውስጥ ማለት ነው። በተለይ ይሄ በመጨረሻ ጊዜ ይሄ ፍቅር ያለችበት ሰዓት በቃ እኔ እንጃ በጣም የመጨረሻ ነው ምናምን ብዬ እነ ዳኒ እነ ጽጌ ምናምን ገብቶ ሲበጣበጥ ሁሉ ነገሩ በቃ ሲበለሻሽ በቃ የመጨረሻ ነው ብዬ ተስፋ ቆርጬ ነበር። ግን ደግሞ አሁን አሁንም ቢሆን ትወጫለሽ፣ እርግጠኛ ነኝ። ምንም ነገር አይዳግትሽም፣ ምንም ነገር አያቅትሽም። ትወጫለሽ ብዬ በአንቺ ሙሉ ተስፋ አለኝ። ስለዛ ሩታዬ አንቺ ምሳሌ የምትሆኚ ሰውነሽ። እና እንደዚሁ ጠንካራ ሆነሽ ቀጥይበት። እርግጥ የተፈጥሮ ጉዳይ ነው ያለውን ነገር ደግሞ በራስሽ በኩል የመቀየር ነገሮች ሊኖሩ ይችላሉ። እሱን ደግሞ ዋጣ አድርገሽ ቻይ። ዛሬም ቢሆን ነገ ያው ውጤቱ ያማረ እንደሚሆን ተስፋ እናደርጋለን። አንቺ ከአንቺ ላይ ደግሞ እኛ ብዙ ነገር እንጠብቃለን። አንቺን እያየን እኛ ደግሞ የምንማርበት መንገድ አለ። ስለዛ ሩታ ብርታቱን እና ጥንካሬ ይስጥሽ፣ ትዕግስቱን ያድልሽልሻለሁኝ በእርቺ እናንተስ ብትሆኑ ምን ታረጋላችሁ? እኔ ይሄ ነው በቃ። እናንተስ ብትሆኑ ምን ታረጋላችሁ ነው እና እኔ ቢሆን እንጃ። ሩታ አልዋሽም፣ ብቻ ፈጣሪ ያጠንክርሽ ነው መልሽ። ኔ እና ከወደዳችሁ፣ ሀሳቤን ከወደዳችሁ ሰብስክራይብ አድርጉልኝ። በእውነት ሼር ላይክ እንኳን አለ ምንም፣ ሰብስክራይብ አድርጉልኝ ባካችሁ። ስደተኛ ነኝ። በተለይ ስደት ላይ ያላችሁ እርስ በራሳችን እናበረታት እናጠነካክረው። አዲስ ሰው ካለ ደግሞ ሰብስክራይብ አድርጎኝ ይምጣና እኔንም ሰብስክራይብ አድርግኝ ይበለኝና እኔም ሰብስክራይብ አድርጋለሁ። ቪዲዮቹን ማጫወታችኋለሁ። እናንተም ደግሞ ቪዲዮችን ስታጫውቱ ግሩፕ ውስጥ ያላችሁም ካገኛችሁኝ ግሩፕ ውስጥም ቀላቅሉኝ እና ቪዲዮቹን ለማጫወት ዝግጁ ነኝ እላችኋለሁ። አንድ ላይ ተባብረን እንደግ። እባካችሁ ወደ እኔ ቤትም ጎራ በሉ ላችኋለሽ።